ሰላም ሰላም ውድ የቻናላችን ተከታታዮች እንኳን ወደ ፍኖት ዩቱብ ቻናል በደህና መጣችሁ። እያን እንደሚታወቀው ፍኖት ዩቱብ ቻናል አማርኛ፣ ኦሮሞኛ፣ ትግርኛ እንዲሁም ሌሎች የሀገረኛ ቋንቋዎች እንደሚያስተምር ይታወቃል። በተጨማሪም በኢሞ በቴሌግራም በዋትሳፕ በሌሎችም የሶሻል ሚዲያዎች ከዚህ በታች ባለው ስልክ ቁጥር እኛን መከታተል ይችላሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሆኑ። እሺ የዛሬው ትምህርታችን ደግሞ ከባለፈው ክፍል ሁለት ነው። ባለፈው ክፍል አንድን አይተናል። የዛሬው ደግሞ ከረ እንጀምራለን ማለት ነው። ስለዚህ የአማርኛ አጻጻፍ ወደ እንግሊዘኛ አጻጻፍ እንዴት እንጽፋለን ነው የምናየው። ባለፈውም እንዳየ ነው። እዚህ ጋር የምታዩት የመጀመሪያው ረ የሚባል ፊደል አለ። ይሄ ፊደል ማለት ነው። ስለዚህ ወደ እንግሊዘኛ ሲጻፍ እንዴት ይጻፋል? ወይስ እንዴት እንጽፈዋለን? አሁን ወደ እንግሊዘኛ ረን እንዴት እንጽፈዋለን ነው ጥያቄው። ስለዚህ እንዴት እንጽፈዋለን ካላችሁ እዚ ጋር እንደምታዩት እቺ እቺ አለቻ እቺ አር ከዛ ኤ። ስለዚህ በጋራ ሲሆኑ አርና ኤ ሲሆኑ ይሄ እንደ ራይ ይነበባል ማለት ነው። አሁን በእንግሊዘኛ አር ኢ ተብሎ ከመጣ ረ ብላችሁ ትጀምሩታላችሁ ማለት ነው። ቃላቱን ሩ ደግሞ እንዴት ይጻፋል ካላችሁ ይሄ የሁለተኛው ፊደል ይሄ አር ዩ አይታችሁ ከሆነ ከዚህ በፊትም እንደነገርኳችሁ ባለፈው ቪዲዮም፣ ባለፈውን ቪዲዮ አይታችሁ ከሆነ የሁለተኛው ፊደል ዩ የሚባል ፊደል ይጨመርበታል ብያች አሉ። የመጀመሪያው ፊደል ደግሞ ኢ የምትባል ይቺ ኢ ይቺ እንደምትዋት ይቺ ሁለተኛ ፊደል ላይ ደግሞ ይቺ ዩ ሶሪ ይቺ ይቺ እነዚህ እነዚህ ይጨመሩበታል። ስለዚህ ስለዚህ ሩ ሲጻፍ አር ዩ ማለት ነው ሪ ሲጻፍ አር ኢ አይ ሶሪ እቺ ፊደል አይናት እቺ እንደምታዋት። ስለዚህ አር አይ ከተጻፈ ሪ ነው ማለት ነው። ራ ሲጻፍ ደግሞ የአራተኛው ፊደል ይሄ እቺ አር ኤ ተብላ ትጻፋለች ማለት ነው። የአምስተኛው ፊደል ሬ ሲጻፍ ከመጀመሪያው ፊደል ጋር ተመሳሳይ ናቸው፣ አብዛኛው ሲጻፉ። ስለዚህ አር ኤ ተብሎ ይጻፋል። ሬ እንደዚህ ነው ሲጻፍ ሬ ይቺ ፊደል በአማረኛ በእንግሊዘኛዋ ደግሞ ሬ እንዴት እንጽፋታለ ካላችሁ፣ አር ኤ ማለት ነው። እር ደግሞ ስትጻፍ እር ስድስተኛዋ ፊደል ትንግሏ ይቺ አር ብቻ ተብላ ትጻፋለች። ስለዚህ አር ተብሎ የሚጻፍ ከሆነ እንደዚህ ነው ማለት ነው። እር ናት ማለት ነው። ሮ ሲጻፍ ደግሞ አርኦ ከዚህ በፊትም እንደነገርኳችሁ፣ ይሄ ኦ የሚባል ፊደል ከተጨመረ የሰባተኛው ፊደል ነው ማለት ነው። ስለዚህ ሮ ሲጻፍ ለምሳሌ አርኦ ነው። ቦናውን ጻፉ ብትባሉ ቢኦ ነው። እዚህ ጋር እንደምታወት እሱ። ወደ ሁለተኛው ፊደል ስንሄድ ሸ ሲጻፍ ሸ በአጠቃላይ ሶስት የእንግሊዝኛ ፊደሎች ሲጣመሩ ነው ሸን የሚሰጡ ወደ አማርኛ ይሄ ማለት ኤስ እና ኤች ናት። ከዛ ኢ የምትባል ፊደል ከተጨመረችባት ኤስ ኤች ኢ ተብሎ ከመጣላችሁ ሸ ነው። ሸ ፊደል እንደዚህ ይጻፋል። አሁን ሹ እንዴት ይጻፋል ካላችሁ ኤስ ኤች አለች። ኤስ ኤች ለሁሉም ኮመን የጋራ ናቸው። ዩን እዚህ ጋር ስንጨምራት ሹ ማለት ነው። ሺህ ስትጻፍ ኤስ ኤች አይ ማለት ነው። ማለት አይ ዜጋም ሶስተኛ ፊደሏ አይ ዜጋም። ስለዚህ ሶስተኛ ፊደል ላይ አሁን እንዳያችሁት መጨረሻ ላይ አይ ካለችበት ያ ፊደል የሶስተኛ ፊደል ነው ማለት ነው። ስለዚህ ከዛ የማን ቤት ነው ብላችሁ ማለት ነው። ከዛ በኋላ ኤስ ኤች ኤስ ኤች አይ ከተባለ ሺ ነው። ሻ ደግሞ ኤስ ኤች ኤ ነው ማለት ነው። ኤስ ኤች ኤ ይሄ ሻ ነው የአራተኛው ኤ እንደምታዩት፣ እዚህ ጋር ኤስ ኤች ኤ የአራተኛው ፊደል ነው ማለት ነው። ስለዚህ ሻ። አሁን ለምሳሌ ሸራ ተብሎ ጻፉ ልትባሉ ትችላላችሁ። አሁን ለምሳሌ እዚ እዚ ከእነዚህ ካየናቸው ውስጥ ሸራ ብላችሁ ጻፉ ልትባሉ በአማርኛ ይችን ታደርጋላችሁ ከዛ ይችን። በእንግሊዝኛ ስትባሉ ደግሞ በእንግሊዝኛ አሁን ሸራ ወይም ተብሎ ሊጻፍ ይችላል። እንደዚህ ይሄ ኤስኤች ኢ ከዛ ዚህ ጋር አርኤ ከሆነ ይሄ ፊደል ሸራ ሲጻፍ እንደዚህ ነው ማለት ነው። ኤስኤች ኢ ከሆነ እንደ መጀመሪያው እንደዚህ ፊደል ሼ ነው። የስድስተኛው ፊደል ደግሞ ኤስኤች ብቻ ኤስኤች ምን ያለለበት ሲንግሉ ብቻውን የቆመው ከሆነ ኤስኤች ከሆነ ሺ ነው። ሾ ደግሞ እንደምታዩት ኤስኤችኦ ኤስኤችኦ ኦ ፊደል ካለበት ብያችኋል፣ የሰባተኛው ፊደል ነው ማለት ነው። ስለዚህ ኤስኤችኦ ሾ ተብሎ ይጻፋል ማለት ነው። ወደ ሶስተኛው ፊደል ስንሄድ ደግሞ ቀ ተብሎ ቀ የሚባል በአማርኛ ፊደል ቀ ተብሎ የሚባል ፊደል አለ። ወደ እንግሊዝኛ እንዴት እንጽፈዋለን ካላችሁ ኪዊ ኤ ነው። ቀ ካያችሁት ኪዊ ይህ ፊደል ያለበት እስካሁን ድረስ የመጀመሪያ ፊደል ነው ብያችኋለሁ። ወይም የአምስተኛ ፊደልም ሊሆን ይችላል። እሺ ቁ ሲጻፍ ደግሞ ኪው ዩ ነው ማለት ነው። ቂ ሲጻፍ ኪው አይ፣ ቃ ሲጻፍ ኪው ኤ፣ ቄ ሲጻፍ ኪው ኢ፣ ቅ ስትጻፍ ኪው ስታ፣ ቆ ሲጻፍ ኪው ኦ ማለት ነው። አሁን ለምሳሌ እስ ከዚሁ ራሱ ቃላት መመስረት እንችላለን። ከዚሁ ካየነው ለምሳሌ ቆርቆሮ ብላችሁ ጻፉ ልትባሉ ትችላላችሁ። ቆርቆሮ አሁን በአማርኛ ሶሪ፣ ይቅርታ። አሁን በአማርኛ ቆርቆሮ ተብላችሁ ጻፉ ከተባላችሁ ይሄ አለ ር ቆር ቆ ቆ አሁንም ራሷ ከዛ ሮ እንደዚህ ነዋ። ስለዚህ በእንግሊዘኛ ስጽፉት ደግሞ በእንግሊዘኛ ስጽፉት ይሄን ታረብታላችሁ ቆር ቆ፣ ከዛ ይችን ቆር ቆ፣ አሁንም ራሱ ይሄን ሮ እንደዚህ ማለት ነው። ይቺ ይች። ከዛ ይቺ ይቺ ማለት ነው። ስለዚህ ቆርቆሮ ሲጻፍ እንደዚህ ነው ማለት ነው። በ እንዴት ይጻፋል ካላችሁ ደግሞ ይሄ በአማርኛ በ ነው። በ ደግሞ ቢ እና ኢ በጋራ ሲሆኑ በ የሚል ድምጽ ይሰጠናል፣ ወይም ሆሄ ይሰጠናል። ቢ ኢ ከሆነ በ ነው ማለት ነው። በእንግሊዝኛ ቡ ቡ ደግሞ ቢዩ ቢናዩ ቡ ናቸው።

ስለዚህ አሁን ቦን ስንጽፍ ቢኦ ነው ማለት ነው። መማር ለምትፈልጉ ደግሞ በውስጥ መስማር መማር ለምትፈልጉ በኢሞ በቴሌግራም በዋትሳፕ እዚህ ጋር ባለው ስልክ ማናገር ትችላላችሁ። እዚህ ጋር ባለው ስልክ ማናገር ትችላላችሁ። ይሄ እዚህ ጋር ባለው ስልክ ማናገር ትችላላችሁ ማለት ነው። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ሰላም ውድ የቻናላችን ተከታታዮች እንኳን ወደ ፍኖት ዩቲዩብ ቻናል በደህና መጣችሁ እያል እንደሚታወቀው ፍኖት ዩቲዩብ ቻናል አማርኛ ኦሮሞኛ ትግርኛ እንዲሁም ሌሎች የሀገርኛ ቋንቋዎች እንደሚያስተምር ይታወቃል በተጨማሪም በኢሞ በቴሌግራም በዋትሳፕ በሌሎችም የሶሻል ሚዲያዎች ከዚህ በታች ባለው ስልክ ቁጥር እኛን መከታተል ይችላሉ ላይክ ሼር ሰብስክራይብ በማድረግ የቻናላችን ቤተሰብ ይሆኑ